ለ፣ እንዴት ቆይታችኋል? ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የሰዓቱን ዜናዎች ይዘን ቀርበናል። ዋና ዋና ርዕሰ ጉዳዮችን እናስቀድም። በቀጣይ የበጀት ዓመቱ የመጨረሻ ወራት በልማት በመልካም አስተዳደርና የሰላም ግንባታ ተግባራት ላይ በርብርብ መስራት እንደሚገባ የአማራ ክልል ርዕሰ መስተዳድር አረጋ ከበደ አሳሰቡ። በባሕር ዳር ከተማ እየተካሄደ ባለው የአጀንዳ ማሰባሰብ ሂደት ሀሳባቸውን በነፃነት በማቅረብ የነቃ ተሳትፎ እያደረጉ መሆኑን በአማራ ክልል የሕብረተሰብ ወኪሎች ገለጹ። ቤትልሄም ገበየው እንዲሁም ደግሞ በምልክት ቋንቋ ወለላ እንዳለው ጋር አብረናችሁ ይቆያለን። አብራችሁ ይቆዩ። በቀጣይ የበጀት ዓመቱ የመጨረሻ ወራት በልማት በመልካም አስተዳደርና የሰላም ግንባታ ተግባራት ላይ በርብርብ መስራት እንደሚገባ የአማራ ክልል ርዕሰ መስተዳድር አረጋ ከበደ አሳሰቡ። በሚከናወኑ የለውጥ ስራዎችና የትኩረት አቅጣጫዎች ላይ የክልሉ መንግስት የስራ ኃላፊዎች እየተወያዩ ነው። አብዮት ከፋለ በክልሉ በሚከናወኑ የልማት የመልካም አስተዳደር እና የሰላም ግንባታ ተግባራትና በቀጣይ የአጭርና መካከለኛ ጊዜ እቅዶች ዙሪያ በሚመክረው የአማራ ክልል የመንግስት የስራ ኃላፊዎች የምክክር መድረክ ርዕሰ መስተዳደር አድርጋ ከበደ የክልሉ መንግስት በርካታ የለውጥ ስራዎችን እያከናወነ መሆኑን ገልጸዋል። እንደሚታወቀው በዚህ ዓመት ያቀድናቸው በጣም በርካታ ተግባራት አሉ። ከእነዚህ ተግባራት ውስጥ በአንድ በኩል ለሚቀጥለው ጊዜ የመዘጋጀት በሌላ መንገድ ደግሞ የዚህን ዓመት ተግባር ማከናወን የሚል ነው። በድምሩ ተቋማትን ለሚቀጥለው ጊዜ ማዘጋጀት ነው። አንደኛው የአስፈጻሚ አካላት ሪፎርም ነው። ይሄ አስፈጻሚ አካላት ሪፎርም እንደምታውቁት አስፈጻሚው አካል በሚቀጥሉት 25 ዓመታት የሚመራበት ሮድማ እንደገናም ደግሞ ከ2018 እስከ 2022 በእኛ አቆጣጠር የሚቆይ እቅድ፣ በጣም ሰፋ ያለ እቅድ አቅደናል። ይሄ ከዚህ ቀደም ከነበረው የአመራር ሪፎርም በተለየ መንገድ ለምን ሪፎርም እናደርጋለን የሚለውን በሚመልስ መንገድ ምን እንደምንሰራ ተልኳችን ምን እንደሆነ የረዥም እና የመካከለኛ ጊዜ ተልኳችንን በደንብ ያመጣርንበት ነው። በፍትህ በጸጥታና በሲቪል ሰርቪስ ዘርፎችም በጥናት ላይ የተመሰረቱ የማሻሻያ ና የለውጥ ተግባራት እየተከናወኑ መሆኑንም ርዕሰ መስተዳድሩ አብራርተዋል። ሁለተኛው የፍትህ አካላት በድምሩ ወይም ደግሞ የጀስቲስ ሪፎርም ምንለው ነው። ይሄ በተለየ የፍትህ አካላትን የሚያቀናጅ እና የክልላችን የፍትህ ጥማት ህዝብ የፍትህ ጥማት ለማርካት የሚያስችል ዝግጅት እየተደረገ ነው ያለ ይሄ በተለይ በፍርድ ቤት በፍትህ ቢሮ በፖሊስ በማረሚያ ቤት እነዚህ ተቋማት በጋራ የሚሰሩት ግን ደግሞ ይሄ እየተናጠል ሀላፊነት ያላቸው ስራዎች እየተሰሩ ነው ያለ ሌላኛው የሴኪሪቲ ሴክተር ሪፎርም ነው ይህ የጸጥታ አካላትን የሪፎርም ስራ እንደዚሁ ጀምረን እየሰራን ነው ያለን በዋነኛነት ያን አነጣጥረን የሰራ ነው። በፖሊስ ሪፎርም ላይ በጣም ማቹር ያላደረገ የሲቪል ሰርቪስ ሪፎርም ነው። ሌላ የመጨረሻው በትልቅ ትኩረት መምራት ያለብን ብዙ ወደ ከአምስት መቶ ሺህ በላይ ሰራተኛን ወደ ስራ የሚያስገባ ባለሙያውን ወደ ስራ የሚያስገባ የአመራሩ ቁልፍ ደጋፊን ሀይል ወይም ደግሞ ባለ ክህሎት የሆነውን ኃይል ማነቃነቅና ወደ ስራ ማስገባት የሚጠይቅ ስለሆነ ይህንም በተመሳይ በደንብ መምራት ያስፈልጋል ማለት ነው። እነዚህ ቅድም የገለጽኳቸው አሁን የምንሰራቸው በውጤታቸው ግን ነገ የሚያገለግሉ ውጤታቸው ነገ የሚታዩ ስራዎች ናቸው ማለት ነው። በቀሪ የበጀት ዓመቱ ወራት አመራሩ እስከ ቀበሌ ድረስ በመዝለቅ ህዝብን ተደራሽ ያደረጉ ተግባራት ላይ ርብርብ ማድረግ እንዳለበትም አሳስበዋል። ስራዎችን የማጠናቀቅ ተግባር የሚከናወንበት ወቅት የከዚህ በበጀት አመቱ ያልሰራ ናቸውን ስራዎች በጣም በከፍተኛ ፍጥነት የምናጠናቀቅበት ብዙዎችን ያከናወንባቸውን ስራዎች ደግሞ በተሟላ መንገድ በጥራትም በፍጥነትም በሚፈልገው መጠንም የምናከናውንበት ጊዜ ነው። በተለይ ደግሞ በተመረጡ ስራዎች ላይ ርብር ማድረግ ይኖርብናል። ከዚህ አኳያ የአመራራችን ስምሪት በመስክም በዴስክም ይሆናል ማለት ነው። በልዩ ተልዕኮ ዞኖችን በመደገፍ ወረዳዎችን በማብቃት እና ቀበሌዎች ላይ እግር ለመትከል ወይም የቀበሌ መዋቅሩን ወደ ተጨባጭ ተግባሩ ለማስገባት ደግሞ ልዩ ተልዕኮ ይዛችሁ የምትወጡ አመራሮቻችን አላቸው። በቀጣይ የሕዝብን ተሳትፎ ያማከሉ የልማት፣ የመልካም አስተዳደር እና የሰላም ግንባታ ተግባራትን በርብርብ መፈጸም የክልሉ መንግስት ትኩረት መሆኑንም ርዕሰ መስተዳድሩ ገልጸዋል። የኢትዮጵያ ሀገራዊ የምክክር ኮሚሽን በአማራ ክልል የሚያደርገው አጀንዳ የማሰባሰብ ሂደት እንደቀጠለ ነው። አጀንዳ የማሰባሰብ የምክክር ሂደቱ በአራተኛ ቀን ውሎው የተሰበሰቡ አጀንዳዎችን የማጠናቀርና በሀገር አቀፍ ደረጃ ለሚካሄደው የምክክር ሂደት ተሳታፊ ወኪሎችን የመምረጥ ስራ ተከናውኗል። በሀገር አቀፍ ደረጃ ተሳታፊ ወኪሎችን የመምረጥ ሂደቱም ዴሞክራሲያዊ፣ ነጻና ገለልተኛ በሆነ ሁኔታ እየተከናወነ ስለመሆኑ ተሳታፊዎቹ ተናግረዋል። እጮችን የመምረጥና ድምጽ የማሰጠት ሂደቱ አሳታፊና ግልጽነት የተሞላበት እንደሆነ በኢትዮጵያ ሀገራዊ የምክክር ኮሚሽን የክልሎች የከተማ አስተዳደሮችና የዳያስፖራ አስተባባሪው አቶ ረታ ጌራ አስታውቀዋል። ከፖለቲካ ፓርቲዎችና ከሌሎች የማህበረሰብ ክፍሎች ጋር የሚደረገው የምክክር ሂደት በቀጣይ ቀናት እንደሚቀጥልም የምክክር ኮሚሽኑ መርሃ ግብር ያሳያል። ዘገባው የዘጋቢያችን የጌታቸው ገደፋው ነው። ይህ በእንዲህ እንዳለ በባህር ዳር ከተማ እየተካሄደ ባለው የአጀንዳ ማሰባሰብ ሂደት ሀሳባቸውን በነጻነት በማቅረብ የነቃ ተሳትፎ እያደረጉ መሆኑን በአማራ ክልል የህብረተሰብ ወኪሎች ገለጹ። አሁን የተጀመረው አሳታፊ አጀንዳ የማሰባሰብ እንቅስቃሴ ፍቱን መፍትሄ ያመጣል የሚል ጽኑ እምነት እንዳላቸውም ተናግረዋል። ዘመኑ ይርጋ የህብረተሰቡ ወኪሎች አጀንዳ የማሰባሰብ የምክክር ሂደት በባህር ዳር እንደቀጠለ ይገኛል። የአጀንዳ ማሰባሰቡ የሚያጋጥሙ ችግሮችንና አለመግባባቶችን ለመፍታት ውይይት አስፈላጊ መሆኑን የገለጹ ተሳታፊዎች ቀደም ሲል በነበሩ ችግሮች ሰብአዊና ቁሳዊ ጉዳት እየደረሰ መሆኑን አስታውሰው አሁን ላይ በክልልም ሆነ በሀገር አቀፍ ደረጃ አለመግባባቶችን በምክክር ለመፍታት እየተሄደበት ያለው ተግባር ዘመኑን የሚመጥንና ተገቢ መሆኑን ገልጸዋል። ያለ ምክክር መፍትሄ እንደሌለ አንስተው አሁን የተጀመረው አሳታፊ አጀንዳ የማሰባሰብ እንቅስቃሴም ፍቱን መፍትሄ ያመጣል የሚል ጽኑ እምነት እንዳላቸው ተናግረዋል። ችግሮችን በሰላማዊ መንገድ መፍታቱ የሰው ህይወትን አያሳጣንም፣ ሀብት ንብረታችንን አያወድምም፣ ጊዜም አይፈጅም። በጦርነት ከተባለ ጦርነቱ ውስጥ ከሚያልቅ ብዙ ህይወት ያጠፋል፣ ንብረት ያጠፋል። ስለዚህ የተሻለው ነገር ሰላማዊ ነገር ስለሆነ በሰላማዊ መንገድ በድርድር በመወያየት በመመካከር እንፍታ ያለውን ጉዳይ ጥሩ ነው። እስከ መጨረሻውም ደግሞ እንደሚመጣ እምነት አለ። ኢትዮጵያ ማለት እኛ ተመርጠን የመጣን ህዝቦች፣ በአንጻሩ ደግሞ ከኋላ ያሉ የነሱን ችግር ይዘን የመጣን ሀገራችን ኢትዮጵያ በስፋት እየተጨነቀችና እየተጠበበች ባለችበት ሰዓት መፍትሔ ይሆናል ብዬ በግሌ ላደርግ የሚገባኝን ነገር እንደ አቅሜ ለማቅረብ ነው የመጣሁ የዚህ የምክክር ሀገራዊ መድረክ ከሱ የተለየ መፍትሄ ይኖራል ብዬ አላም በአጀንዳ ማሰባሰብ እንቅስቃሴውም ዲሞክራሲያዊ አካሄድ በተሞላበት መንገድ የህዝብ ጥያቄዎች ያለ ገደብ እያቀረብን እንገኛለን ብለዋል። በጣም አሪፍ ነው። ነጻ ዲሞክራሲ የሰፈነበት ሁሉም ያለውን ሀሳብ ይሄ የሚቀርብ ነው ይሄም የማይቀርብ ነው ሳይባል በውስጡ ያለውን በአእምሮ አሰላስሎ የያዘውን ሁላ እንዲቀርብ እያደረግ ነው እየሰራ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር አምባሳደር መሐመድ ድሪር በበኩላቸው የአጀንዳ ማሰባሰብ ሂደቱ በየደረጃው እያጋ የሚያጋጥሙ ያሉ ችግሮችን በዘላቂነት ለመፍታት የሚያግዝ መሆኑን አስታውሰዋል። ቀደም ሲል በሌሎች ክልሎች የአጀንዳ ማሰባሰብ ስራ መከናወኑን አስታውሰው የአማራ ክልል አጀንዳ የማሰባሰብ ሂደትም በጥሩ ሁኔታ እየተከናወነ ነው ብለዋል። በአማራ ክልል ተገንተን ከህዝባችን ጋር በዲሞክራሲያዊ መንገድ ለኢትዮጵያ ይበጃል የተባሉ ሀሳቦች ሁሉ እየቀረቡ ነው ሲሉም አብራርተዋል። ከህዝባችን ጋር ሆነን ህዝቡ በሰፊው በዲሞክራሲያዊ መንገድ ምንም ጫና ሳይፈጠርበት እየተወያየ ሀሳቦቹን ለኢትዮጵያ ይበጃሉ የሚላቸውን እያሰባሰበ ይገኛል። አዲስ አበባ ከተማን የኢንዱስትሪ ማዕከል ለማድረግ በርካታ ስራዎች እየተሰሩ መሆኑን ከንቲባ አዳነች አበቤ ገለጹ። የኢንዱስትሪ ሚኒስትሩ አቶ መላኩ አለበል አምራች ኢንዱስትሪው በኢኮኖሚ ውስጥ መዋቅራዊ ሽግግር እንዲያመጣ ትኩረት ተሰጥቶ እየተሰራ መሆኑን ተናግረዋል። ከሸማችነት ወደ አምራችነት በሚል መሪ መልእክት ከተማ አቀፍ የኢትዮጵያ አዲስ አበባ ታምርት የ2017 ዓ.ም የአምራች ኢንዱስትሪዎች አውደ ርዕይ ተከፍቷል። ኢብራሂም መሐመድ ተከታትሎታል። የአዲስ አበባ ከተማ ኢንዱስትሪ ልማት ቢሮ ያዘጋጀው የኢትዮጵያ አዲስ አበባ ታምርት ንቅናቄ ማጠቃለያ አውደ ርዕይ ከሸማችነት ወደ አምራችነት በሚል መሪ መልእክት እየተካሄደ ነው። አውደ ርዕይውን የአዲስ አበባ ከንቲባ ወይዘሮ አዳነች አበቤን ጨምሮ የፌዴራልና የከተማ አስተዳደሩ ከፍተኛ የስራ ኃላፊዎች ከፍተውታል። በዚህ ወቅት ንግግር ያደረጉት ከንቲባ አዳነች አበቤ የአምራቹ ኢንዱስትሪ ዘርፍ ቀዳሚ ትኩረት ከተሰጣቸው የኢኮኖሚ መስኮች መካከል አንዱ ነው። አዲስ አበባ ከተማን የኢንዱስትሪ ማዕከል እናደርጋለን ስንል ፈጠራን በማበረታ ማጥፋታትና አምራቾችን በመደገፍ ጭምር ነው ብለዋል። የኢትዮጵያ ታምርት ንቅናቄም በተለያዩ ምክንያቶች የቆሙትን ኢንዱስትሪዎች በመደገፍና ወደ ተግባር እንዲገቡ በማድረግ በኩል የላቀ ሚና እንዲጫወት በማድረግ ተግዳሮቶችን እየፈታን አብዛኛዎቹ ወደ ምርታማነት እጅግ በፈጣን ሁኔታ እንዲገቡ ማድረግ ተችሏል። ከተማ አስተዳደራችን በመጪው ዓመታት አምራች ኢንዱስትሪው የኢኮኖሚያችን የጀርባ አጥንት እንደሚሆን በመገንዘብ በአቃቂ ቃሊቲ ክፍለ ከተማ የኢንዱስትሪ ክላስተርን በቢሊየን ገንዘብ ወስነን በሄክታሮች መሬት መድበን እየሰራን ያለነው ስራም በመጠናቀቅ ላይ ይገኛል። ፋይናንስን በማቅረብ የመስሪያ ቦታዎችን በማመቻቸት መሰረተ ልማትን በማሟላትና ሙያዊ ስልጠናዎችን በመስጠት ለአምራቾች ድጋፍ እንደሚደረግም ነው ከንቲባዋ ያስታወቁት። አምራቹን በማበረታታት ብቻም ሳይሆን የፋይናንስ አቅርቦትን በማመቻቸት የመስሪያ ቦታዎችን በማመቻቸትና በማቅረብ መሰረተ ልማትን ለኢንዱስትሪዎች ምቹ በማድረግ አስፈላጊ የሙያ ስልጠናዎችን በመስጠትና በማመቻቸት ፈጠራን እየደገፈ ይገኛል። በመርሃ ግብሩ ላይ የተገኙት የኢንዱስትሪ ሚኒስትሩ አቶ መላኩ አለበል አምራች ኢንዱስትሪው በኢኮኖሚ ውስጥ መዋቅራዊ ሽግግር እንዲያመጣ ትኩረት ተሰጦት እየተሰራ ነው። የኢንዱስትሪ ዘርፉ ገቢ ምርትን በመተካት ኤክስፖርትን በማሳደግ የስራ እድልን በመፍጠርና ተወዳዳሪ ቴክኖሎጂን በመጠቀም ውጤታማ እንዲሆን እየተሰራ መሆኑን ነው ሚኒስትሩ የገለጹት። አሁን ባለው ሁኔታ የምርቶቻችን ጥራት ከጊዜ ወደ ጊዜ እየተሻሻለ ነው። የኢትዮጵያ ታምርት ንቅናቄ በምርቶች ላይ እያሳደረ ያለውን የምርት እድገት የኳሊቲ መጨመር ዛሬ ይህንን ኤግዚቢሽን ስንጎበኝ በተጨባጭ የምናገኘው ነው። ነገር ግን ከዚህ በላይ ምርቱ የበለጠ ጥራት ኑሮት ወደ ዓለም ገበያ እንዲቀርብና ገቢ ምርትን በመተካት ረገድ የድርሻውን እንዲያበረክት ለማድረግ የባለድርሻ አካላት ቅንጅት እጅግ በጣም አስፈላጊ ነው። የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራ ራባይ ከኢትዮጵያ ታምርት ንቅናቄ በፊት የነበረው የኢንዱስትሪዎች የማምረት አቅም 48 በመቶ እንደነበር አስታውሰው በኢትዮጵያ ታምርት ንቅናቄ አሁን ላይ የኢንዱስትሪዎች የማምረት አቅም 64 በመቶ መድረሱን አመልክተዋል። ለኢትዮጵያ አዲስ አበባ ታምርት ንቅናቄ ካስገኛቸው ስኬቶች አንጻር ስንመለከተው በዚህ ወቅት ቢያንስ አመራሩ በየደረጃው ያለው አመራር ወደ ኢንዱስትሪዎቹ ፊቱን አዙሯል። ኢንዱስትሪዎቹ ተነቃቅተዋል። በዚህም ሰፊ ቁጥር ያላቸው ኢንዱስትሪዎች ምቹ ሁኔታ ተፈጥሮላቸዋል፣ የማምረት አቅማቸው ከጊዜ ወደ ጊዜ መሻሻል ጀምሯል። በ2017 ላለፉት ዘጠኝ ወራት 64 ፐርሰንት ማድረስ ተችሏል። በአዲስ ዓለም አቀፍ ኮንቬንሽን ማዕከል እየተካሄደ በሚገኘው አውደ ርእይ ከ250 በላይ አምራች ኢንዱስትሪዎች እየተሳተፉ ይገኛሉ። የሰው ሰራሽ የአፈር ማዳበሪያ በወቅቱ መቅረቡ ምርታማነትን ለማሳደግ እንደሚያግዛቸው በአዊ ብሔረሰብ አስተዳደር የዜገም ወረዳ አርሶአደሮች ተናገሩ። የአዊ ብሔረሰብ አስተዳደር 856660 ኩንታል የአፈር ማዳበሪያ ለአርሶ አደሮች ለማቅረብ አቅዶ እየሰራ መሆኑን የብሔረሰብ አስተዳደሩ ግብርና መምሪያ አስታውቋል። ለሰለሞን ስንታየው ዘገባ ኢየሩሳሌም ጌታነህ እንደሚከተለው ተቀርበዋለች። የአዊ ብሔረሰብ አስተዳደር በመኸር ወቅትና በመስኖ ሰብሎችን በስፋት በማምረት ይታወቃል። የዚገም ወረዳ ደግሞ በምርታማነቱ ከዞኑ አካባቢዎች ቀዳሚውን ስፍራ ይይዛል። የወረዳው አርሶ አደሮችም ግብዓት በወቅቱ ቀርቦላቸው እየወሰዱ መሆናቸውን ገልጸዋል። አበበ ጌታሁን። ብርሃኑ በላለሁ ዚገም ወረዳ ግምር ነው ወርሰት ቀበሌ ነኝ። ህብረት ስራ ማህበረት ላይ እየገባ ስርጭቱ ተጀምረዋል። ከዚህ በፊት የነበረኝ እክድ አስራ አምስት ኩንታል በላይ ነበረ። ከዚያም በላይ ነበረ የነበረኝ አሁን የወጣሁት አንደኛ ሁለት ኩንታል ዳፕ እና ሁለት ኩንታል ዩሪያ ነው። ከዚያም በላይ ደግሞ ያው የጨመርን ያፈላለግን ነው። ብር እጥፍ ብር ነው የጠየቀን። አብዬ ሰለሞን እባላለሁ ከጭላ ግንባር ቀደም አርሶ አደር ነኝ። ማዳበሪያ እየተከፋፈለ ነው። ጠየቀ ነው። እኔ እስካሁን እንግዲህ ያው በአቅ አስር ኩንታል አወጣለሁ ብዬ ነበረ እስከ ሰባት ኩንታል አወስጃል አውጥቻለሁ። የዚገም ወረዳ ግብርና ጽህፈት ቤት ኃላፊ ዶክተር ዳንኤል ሞላ በወረዳ ደረጃ ለሁለት ሺ አስራ ሰባት አስራ ስምንት የምርት ዘመን ከአንድ መቶ ስልሳ ሁለት ሺ ኩንታል በላይ ግብአት ስርዓት ለአርሶ አደሩ እየቀረበ መሆኑን ተናግረዋል። እንደ ወረዳ ወደ ዘጠናሶ ሺ ሄክታር መሳላ ይተናል የሁለት ሺ አስራ ሰባት አስራ ስምንት ምርት ዘመን ለእርሻ ዝግጁ የሚሆን ቦታ ይህን ቅድመ ዝግጅት አሁኑ ጨርሰን ግባትም ይህን ለመጠቀም እቅዳችን ወደ መቶ ስልሳ አምስት ሺ ኩንታል ያክደናል ከዚህ ውስጥ ወደ ሀምሳ አምስት ሺ ሁለት መቶ ሀያ ኩንታል ወደ መሰረታዊ ማህበር ገብቶም ለአርሶ አደር የተሰራጨበት ሁኔታ ነው ያለ። የአዊ ብሔረሰብ አስተዳደር ግብርና መምሪያ ምክትል ኃላፊ አዲሱ ስማቸው በበኩላቸው አራት መቶ ሰባት ሺ ሁለት መቶ ሄክታር መሬት በሰብል ለመሸፈን በዝግጅት ላይ መሆናቸውን ገልጸው ከምርት ዘመኑ 17.8 ሚሊዮን ኩንታል ምርት ለማግኘት ታቅዷል ነው ያሉት። እንደ ብሔረሰብ አስተዳደር በ2017/18 ምርት ዘመን 47200 ሄክታር የሚሆነውን በሰብል ልማት የሚሸፈን መሬት እየተዘጋጀ ያለበት ሁኔታ ነው ያለ እንግዲህ በዚህ የመሬት ሽፋንም ጭምር 17.8 ሜሌን ኩንታል ምርት እናገኛለን ብለን ነው አቅደን እየተንቀሳቀስ ነው ያለ። ነው ምርትና ምርታማነትን ለማሳደግ 856660 ኩንታል ማዳበሪያ ለማቅረብ ታቅዶ ይህ ዜና እስከተጠናከረበት ጊዜ ድረስ ወደ ማዕከላት 337845 ኩንታል ማዳበሪያ መግባቱን ገልጸዋል። 856660 ኩንታል ሚሆን እቅድ ታቅዶም በክልልም እንደ ሀገርም ጭምር ለብሔረሰብ አስተዳድሩ ግዥ ተፈጽሞለት ከወደብ ወደ አንድ ማዕከላት ጭምር የተጓጓዘ ያለበት ሁኔታ ነው የሚገኘው ማለት ነው። በአድማስ ሁለገብ የገበሬዎች ህብረት ስራ ዩኒየን ግብአት አቅርቦ ስርጭትና ና የኢንዱስትሪ ምርቶች ግብይት ክፍል ኃላፊ ሚኒሻ ቢተው በሁሉም ማዕከላት መጋዘኖቹን ንጹህ በማድረግ ማዳበሪያ እያስገቡ እንደሆነ ገልጸዋል። 2017-18 ምርት ዘመን ግብአት አቅርቦት ላይ ምንም ከወደብ የዘገየ ቢሆንም አሁን በሁሉም ማዕከላት መጋዘኖችን ንጹህ አድርገን እየጠበቅን ነው። የቀረበውን ግባትም ወደ መሰረታዊ ማህበራት ስርጭት እያደረግን ያለነው። ስርጭቱ ከመሰረታዊ ማህበራት ቢፋጠና ወደ አርሶ አደሮ ቢደርስ የተሻለ ይሆናል። ምክንያቱም ታች መሰረታዊ ማህበር ላይ ስርጭት ካልተከናወነ እኛ ጋር ደግሞ ክምችቱ እየጨመረ ሲሄድ መጋዘኖች ይሞላሉ። ስለዚህ መሰረታዊ ማህበር ላይ የወረደ ግባት ቶሎ ለአርሶ አደሩ ደርሶ መሰራጨት አለበት። በአዊ ብሔረሰብ አስተዳደር ግብርና መምሪያ በግዢ የሚቀርቡ የግብርና ግብአቶች ክትትል ባለሙያ አታላይ ወርቅ ነህ ወደ መሰረታዊ ማህበራት የቀረበው ሰው ሰራሽ ማዳበሪያ ለአርሶ አደሮች እየተሰራጨ መሆኑን ተናግረዋል። መሰረታዊ ማህበራት የገባውን እንትን ወደ አርሶ አደሩ ለማሰራጨት በዚህ አመት ትንሽ ከዋጋ ጋር ተያይዞ አርሶ አደሩ ትንሽ መደናገጦች ነበሩ። እሱን ተደጋጋሚ ውይይት እያደረግነ አሁን ላይ የጀመሩበት አግባብ አለው ኦልሞስት እጃዊ ጀምሯል እኛ ወረዳ አኳያ አየሁ ጓጉሳ ጀምሯል፣ ፋግታ ጀምሯል። አሁን ጅማሮች አሉ፣ ነገር ግን በሚፈለገው ልክ አይደለም እየሄደ ያለ። እሱን ደግሞ ከህብረተሰቡ ጋር ግንዛቤ ፈጠራዎችን እያደረግን የማሳመን የመግባባት ስራ ይሰራ። በእርግጠኝነት በርግጠኝነት ከተወሰነ ጊዜ በኋላ አሁን ገና እርሻ ላይ ስለሆኑ ገና ጅምር ላይ ስለሆነ ለቀድሞ ለሚዘሩ ሰብሎች እና በቆሎ ነው ቀጣይ የሚጀምረው። እሱን ለማድረግ በተለይ ቀበሌ ላይ ያሉ እንትኖች በትኩረት ዘው እየሰሩ ናቸው ያሉ ወደ ተመልካቾቻችን ዜናዎችን ከማጠቃለላችን በፊት ዋና ዋና እርዕሰ ጉዳዮችን በድጋሚ ላስታውሳችሁ በቀጣይ የበጀት ዓመቱ የመጨረሻ ወራት በልማት በመልካም አስተዳደርና የሰላም ግንባታ ተግባራት ላይ በርብርብ መስራት እንደሚገባ የአማራ ክልል እርዕሰ መስተዳደር አረጋ ከበደ አሳሰቡ። በባሕር ዳር ከተማ እየተካሄደ ባለው የአጀንዳ ማሰባሰብ ሂደት ሀሳባቸውን በነፃነት በማቅረብ የነቃ ተሳትፎ እያደረጉ መሆኑን በአማራ ክልል የሕብረተሰብ ወኪሎች መግለጻቸው የሰዓቱ ዜናችን ርዕሰ ጉዳዮች ነበሩ። አብራችን ስለ ስለቆያችሁ እናመሰግናለን። በያላችሁበት መልካም ጊዜ